የሰላም ሚኒስቴር ሀገራዊ አንድነትና መግባባትን የሚያጎለብቱ በህብረተሰቡ መካከል ሰላም መከባበርና መቻቻል ባህል እንዲዳብር በርካታ ስራዎችን እያከናወነ ይገኛል። ይህንን ለማሳካት ከነደፋቸው ተግባራት መካከል ደግሞ የብሔራዊ የበጎ ፈቃድ የማህበረሰብ ልማት አገልግሎት አንዱ ነው። የፕሮግራሙ አንዱ ዓላማም የወጣቱን አመለካከት ክህሎትና ሞራል መገንባት እንዲሁም አንዱ የሌላውን ባህልና እሴት እንዲያውቅ ማስቻል ነው። ወጣት ዘዳግም ወለቶም በዚሁ መንገድ እያለፉ ካሉ ወጣቶች አንዱ ነው። ትውልዱና እድገቱ ሲዳማ ክልል ሰሜን ዞን የሆነው ዘዳግም የአንደኛና ና የሁለተኛ ደረጃ ትምህርቱንም እዛው ጨርሷል። የኮሌጅ ትምህርቱን ሀዋሳ ከተማ ከተከታተለ በኋላም ድንበር የለሽ የወጣቶች የበጎ አድራጎት ስራን መቀላቀሉን ይናገራል። ተገቢውን ስልጠና ከወሰደ በኋላም በሸገር ከተማ አስተዳደር ሰበታ ክፍለ ከተማ ተመድቦ እያገለገለ ይገኛል። አሁን ላይም ወጣቱ በአንድ አካባቢ ከመወሰን ይልቅ የትኛውም አካባቢ በመጓዝና ና የህብረተሰቡን ባህልና እሴት ለምዶ መኖር እንደሚቻል መገንዘቡን ይናገራል። በሀገር ቤት የነበረንበት ጊዜ እዛ ብቻ ሰርተን እዛ ብቻ እንደምንኖር መስለን ነበረ ግን አሁን ስንመጣ ወደዚህ ስንመጣ፣ እዚህም ህብረተሰቡ ጋር ቤተሰብ ሆነን መስራት እንደምንችል አውቀናል። ማንኛውም ሰው ድንበርና ቦታው ሳይገደብ መኖር እንደምችል አውቀናል። ወጣቱ በዚህ መርሃ ግብር ከተለያዩ አካባቢዎች ከመጡ የማህበረሰብ ክፍሎች ጋርም አንድነትና የወንድማማችነት ስሜትን እንዳተረፈ ያስረዳል። የተለያየ ቦታ ነው መጣነው። ለምሳሌ አሁን እኛ ጋር ያለው ከሆሳና መጣ ልጅ ነው። እኔ የመጣሁት ከ ሲዳማ ነው። አሁን እሱ ጋር እንደ ቤተሰብ ሆነን እንደ ወንድማማቾች ሆነን ነው። ማንኛውም ሰው ጋር ተግባብተን መኖር እንደምንችል አውቀናል። እውቀትም አግኝቻለሁ ለዚህ እንደ ዘዳግም ሁሉ ከተለያዩ አካባቢዎች ተወጣጥተው በሰበታ ክፍለ ከተማ የበጎ ፈቃድ ስራን እየከወኑ ያሉ ወጣቶችም የሌላውን ባህልና ሴት ማወቃቸውን የራሳቸውንም ባህል ለማህበረሰቡ ማሳወቃቸውን ይናገራሉ። ቋንቋ ላይ ብዙ ነገር ተምራለሁ። ቋንቋ ራሱ እስከሚቻል ድረስ ማለት ነው፣ ከሰዎች ጋር እስከሚገባ ድረስ እያወራ ከነርሱ ጋር ካልቸራቸው ሼር እያደረግኩ፣ ሌላ ነገርም ደግሞ ውስጥ ውስጥ እየሄድኩ የሰዎቹን ማንነት የሰዎቹን ባህር እየተማርኩ ነው የቆየሁት። የሲዳማ ካልቸር እና የኦሮሞ ካልቸሮች አንዳንዶች ሪሌሽን አላችሁ ሊገናኙ ይችላል። ለእነርሱ ጋዳ ሲስተም አለ፣ እኛ ጋር ደግሞ ፊቼ ጨምባላላ አለ። ያ ውስጣችሁ ደግሞ የሚያሳየት ወይም ማስተያዩ ምልክቶች ሊገናኙ ቢሆኑም ግን የበለጠ ነገር ከእነርሱ አገኘው ነ የካልቸሩ ማንነቱ ማለት ነው ስ አክባሪነቱ ለምሳሌ እኔ ወይ ወላይታ ቢሆን ወይ ዳውሮ ቢሆን እዛው ዳውሮ ተወልጄ እዛው ካደኩኝ ወይ እዛው ከቀረው ምንም የሌላ ብሄበር እንትን ሳላገኝ እቀራለሁ ማለት ነው። አሁን ግን ብዙ ነገር አገኘሁ ተማርኩ። ከዚህ አሁን ኦሮሚኛ እኔ ስመጣ አልችልም። አሁን ግን አንዳንድ ሰላምታ ምናምን የቻልኩ ነው። የወጣቶች በጎ ፈቃድ አገልግሎት አስተባባሪ ሆነችው ወጣት ከአዲስ የዋቁማ ወጣቶቹን የማስተባበር ስራ ከስልጠና ቦታ እንደሚጀምር ገልጻ ወደ አካባቢው ከመጡ በኋላም አካባቢውን የማሳወቅ ባህልና ሴትን የመጋራት ስራ እንደሚሰራም ትናገራለች። በዚህም ሂደት ወጣቶቹ ማህበረሰቡን በተለያዩ ስራዎች እያገዙ እንደሚቆዩና መስተጋብራቸውም እየጠነከረ መምጣቱን ታስረዳለች። መጀመሪያ እስኪ ጠይቁት እንላለን። እናንተ ጋር የነበረው ነገር ምንድን ነው? እዚህ ጋር የነበረው ነገር እኛ ጋር እኮ ይሄ ነገር የለምና ምናምን ይላሉ። ባለፈው እዚህ ጋር ሲከበር ባህል እዚህ ጋር ሰዎቹ ጋር ልብስ አምጥታ ለብሶ ምናምን ሄዶ ነው ያከበሩት፣ እና ይሄ ያዬ ያለ ባህል የጋብቻ ስነ ስርዓታችን እኮ ከእናንተ ይለያል ብሎ ራሳቸውን እንዲገልጹ እናደርጋለን። ያገኘውን አጋጣሚ እንጠቀማለን። ያገኙትን ስራ አቅመ ደካማዎችንም እየረዱ የጨዳ ምንም የሚሆን እያደረጉ ስለሚገቡ በቃ አሁን ታውቋል ብዬ ነው እንትን የሚለው እና በጣም ደስ ይላል። በዚህ ስራ ውስጥ በመሳተፋችን ያተረፍነው ብዙ ነው ያሉት ወጣቶቹ የትኛውም ወጣት በዚህ ውስጥ ቢያልፍ፣ እኛም ከዚህ ያገኘነውን እውቀትና ልምድ ለሌሎች ብናካፍል የምንፈልጋትን ሁሉም በሰላም ተከባብሮ የሚኖርባትን ኢትዮጵያ መገንባት ያስችለናል ሲሉም ይናገራሉ። ወጣቶች እንዳለ ይህን መራ ግብር ብማሩ መንግስት ይህን መልካም በጣም መልካም ነገር ነው። ለወደፊቱ ይሄ ነገር ቢቀጥል የተማሪውን ከእነርሱ ጋር የሰራው ነገር ሄድን የዛ ሀገር ቤት ለፋሚላችን ለጎረቤታችን፣ ለጎደኞቻችን እናስተማረን ብለን በጥረት ነው አለ ነው ማለት ነው። ኦሮሚያ፣ ወደ ሲዳማ ወደ የተለያየ ክልል ውስጥ ልጆች ተቀላቅሎ እርስ በራሳቸው ማህበረሰብ፣ ባህላቸው እሰቶቹን አውቀው ቢለምዱ በሀገሩ ላይ በኢትዮጵያ ላይ ሰላም ለማምጣት እንደሚችል እኔም በሀሳቤ እትዝታ አግኝቻለሁ። የብሔራዊ በጎ ፈቃድ አገልግሎት መርሃ ግብሩ ለሰላምና ለሀገር ግንባታ ካበረከተው የማይተካ ሚና በተጨማሪም ወጣቱ ላይ የአስተሳሰብ ለውጥ ማምጣቱን ደግሞ የሰላም ሚኒስቴር ያምናል። ስልጥ ነው ወደ ሌላ መላክ ማለት ትልቅ ለውጥ ነው። እነዚህ ወጣቶች የማያውቁት ቋንቋ ያወቁታሉ። የማያውቁት ማህበረሰብ ያወቁታሉ። ከዛ ካልቸራቸውን አኗኗር አጠቃላይ የሌላውን ማህበረሰብ አውቆ ተቀብሎ አክሴፕት አድርጎ ብዝሀነትን አፕሪሽት አድርጎ በብዝሀነት ውስጥ ደግሞ ሀገራዊ አንድነትን አፕሪሺየት በማድረግ ላይ ይገኛሉ። የሰላም ሚኒስቴር ይህንን ስራ መከወን ከጀመረበት ከ2013 ዓ ም ጀምሮ በርካቶችን አሰልጥኖ በተለያዩ የሀገሪቱ አካባቢዎች አሰማርቷል።